እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን፣ ከእኩለ ቀን የቢዝነስ መረጃዎቻችን ጋር ቆይታችሁን አድርጉ። ወደ ቀዳሚ መረጃችን አለፍን። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ለኢትዮጵያ በተለያዩ የልማት ዘርፎች ላይ የሚያደርገውን አጋርነት አጠናክሮ እንደሚቀጥል አስታወቀ። የብሔራዊ ባንክ ገዢ ማሞ ምህረቱና የገንዘብ ሚኒስቴር አህመድ ሽዴ ከአይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮባ ጋር ተወያይተዋል። ማኔጂንግ ዳይሬክተሯ ውይይቱን ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ከአቶ ማሞ ምህረቱና አቶ አህመድ ሽዴ ጋር የኢትዮጵያን የኢኮኖሚ ማሻሻያ በተመለከተ ፍሬያማ ውይይት ማድረጋቸውን ገልጸዋል። በውይይቱ ወቅት አይኤምኤፍ ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍና አጋርነት አጠናክሮ እንደሚቀጥል መግለጻቸውንም አመላክተዋል። የኢትዮ ሳውዲ አረቢያ የንግድና የኢንቨስትመንት ፎረም በሪያድ መካሄድ ጀምሯል። በፎረሙ ከሁለቱም ሀገራት የተውጣጡ ከፍተኛ የስራ ኃላፊዎች የቢዝነስ መሪዎችና የንግዱ ማህበረሰብ ተሳትፏል። በተያያዘም የኢትዮ ሳውዲ አረቢያ የጋራ ንግድ ምክር ቤት ስብሰባ በሪያድ ተካሂዷል። ስብሰባውን በኢትዮጵያ ወገን የንግድ ምክር ቤቱ ሊቀመንበር ዶክተር ሐሰን አብዱላሂ እና በሳውዲ ወገን ደግሞ የጋራ ምክር ቤቱ ሊቀመንበር አብዱላህ አልጃሚ በጋራ መርተውታል። በውይይቱም ሁለቱ ሀገራት ያላቸውን ታሪካዊ ትብብር በኢኮኖሚ ዘርፍ ማጠናከር እንደሚገባም ተገልጿል። መድረኩ በሀገራቱ መካከል አዲስ የኢኮኖሚ ትብብርና የስትራቴጂክ አጋርነት ምዕራፍ እንደሚፈጥርም ተነስቷል። በስብሰባው በንግድና ኢንቨስትመንት ዘርፍ በተለይም በማኑፋክቸሪንግ ኢንዱስትሪ፣ በግብርናና በማዕድን፣ በቱሪዝምና በኮንስትራክሽን ዘርፎች አብሮ ለመስራት መስማማታቸውን በሪያድ የኢትዮጵያ ኤምባሲ መረጃ ያመላክታል። የኢትዮጵያ ድርጅቶች በዚምባብዌ ዓለም አቀፍ የንግድ ኤግዚቢሽን እየተሳተፉ ነው። የኢትዮጵያ ድርጅቶች በዚምባብዌ ቡልባዮ ከተማ እየተካሄደ ባለው 65ኛው ዓለም አቀፍ የንግድ ኤግዚቢሽን ላይ እየተሳተፉ ይገኛሉ። በኤግዚቢሽኑ ላይ የኢትዮጵያ አየር መንገድ ግሩፕና የግብርና ምርቶች ማቀነባበሪያ ድርጅቶች ተሳታፊ ሆነዋል። ድርጅቶቹ ከሁነቱ ጎን ለጎን በሚካሄደው የምክክርና ልውውጥ ፕሮግራሞች ላይም እንደሚሳተፉ ተገልጿል። በሀራሪ የኢትዮጵያ ኤምባሲ የኢትዮጵያ አምራቾች በኤግዚቢሽኑ ላይ የንግድ ስስር እንደሚፈጥሩና የተሞክሮ ልውውጥ እንደ እንዲያካሂዱ ድጋፍ ማድረጉን በመረጃው አመላክቷል። በትናንት የተጀመረው አለም አቀፍ የንግድ ኤግዚቢሽን እስከ ሚያዝያ 18 ቀን 2017 ዓ ም ይቆያል። በዝርዝር ወደ ምንመለከታቸው ደግሞ የቢዝነስ መረጃዎቻችን እንለፍ። ባለፉት ስምንት ወራት ወደ ስድስት መቶ ሺህ ኩንታል ምርት በመሰረታዊ ህብረት ስራ ማህበራትና ዩኒዮኖች መሰብሰቡን የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን አስታውቋል። ምርት በመሰብሰብ ለዝቅተኛ ነዋሪዎች በማቅረብ ገበያ ማረጋጋት ስራቸውን አጠናክረው እንደሚቀጥሉም መሰረታዊ ህብረት ስራ ማህበራትና ዩኒዮኖች ገልጸዋል። በቀለት ሸውመ ዝርዝር ዘገባ አዘጋጅተዋል። ተከታተለን እንመለስ። በአማራ ክልል 29 ሺህ ህብረ ስራ ማህበራትና 76 ዩኒዮኖች አሉ። እነዚህ ማህበራትና ዩኒዮኖች ከተሰጣቸው ተልእኮ ውስጥ የኑሮ ውድነትን ማረጋጋት አንዱ ነው። በያዝነው በጀት ዓመትም ህብረ ስራ ማህበራቱና ዩኒዮኖቹም ከአምራቾቹ ቀጥታ ምርት በመሰብሰብ ለዝቅተኛ ነዋሪዎች በማቅረብ የኑሮ ውድነትን የማረጋጋት ኃላፊነታቸውን እየተወጡ ስለመሆናቸው ተናግረዋል። ከ12 ኩንታል በላይ ምርት ገዝተናል። ይህም ምርት ለገበያ ማረጋጋትም በተጨማሪ ደግሞ ተከዝኖ እንዲቀመጥና ችግር ወዳለበት አካባቢ ማንቀሳቀስ ለመጠቀም ስራዎችን እየሰራና ያለ ነው። አሁን በዚህ ብዙ ወረዳዎች ተጠቅሟል። ሁለተኛ በዞን ደረጃ ያለውን መንግስት ሰራተኛ የገበያ ማረጋጋት ለመስራት ከ450 ኩንታል በላይ ጤፍ አቅርቦ ከ160 ኩንታል በላይ ዱቄት አቅርቦ ስርጭት ተካሂዷል። ሴባስቶፖል ሸማች የሚባላለን ለምሳሌ በዩኒቨርስቲው አማካኝነት ዩኒቨርሲቲውም ድጋፍ እያደረገለት የሚያቀርብ ሸማች አለ። ለዩኒቨርሲቲውም ለከተማ አስተዳድሩ ማለት ነው። ያን ትክክለኛ ፊገራት ይሁን ያን ያክል እንትን ባንለውም ግን ከ5 60 ኩንታል በአንዴ የሚያመጣ ነው። ቢያንስ 5 60 ኩንታል ማለት ደግሞ 200 300 ኩንታሉን በአንዴ ለከተማ አስተዳድሩም ለአባላትም አባል ላልሆኑ ግለሰቦችም በዝቅተኛ ኑሮ ለሚኖሩ የኑሮ ደረጃ ላላቸውም እያከፋፈለ የኑሮ ውድነቱን ጋብ የሚያደርግበትን መንገድ እያመቻቸ ነው ብዬ ነው እስካሁን ወደ ሁለት ሺህ ኩንታል ጤፍ አሰራጭተናል ከጥቅምት አንድ ቀን ጀምሮ ወደ አምስት ሺ ኩንታል የሚሆን ደግሞ የዳቦ ዱቄት ስንዴዎችን እንዲሁ አሰራጭተናል ማለት ነው ዘጠኝ ሺ ሰባት መቶ ጤፍ ደርሰናል ሰባት ሺ ሶስት መቶ አካባቢ የንትኖች ዱቄት የዳቦ ዱቄት ደርሰናል ፓስታ መኮረኒ እንደገና እነዚህ ደግሞ ኦሞ የተለያየ ንጽህና መሽጫ እንትኖችም በስፋት ነው ያቀረብ ያለ ነው። በቀጣይም የምግብ ሰብል በማቅረብ ገበያው በዘላቂነት እንዲረጋጋም አልመው እየሰሩ መሆናቸውን ማህበራቱና ዩኒዮኖቹ ገልጸዋል። አገልግሎታቸውንም ፍትሃዊ በሆነ መልኩ እንደሚሰጡ ተናግረዋል። በእኛ በራሳችን እስከ 150 ሚሊዮን ብር ድረስ ለዚህ ግብይት ስራ የመደብነው ነው ገንዘብ አለ በክልል ዋስትና ደግሞ እስከ መቶ ሚሊዮን ብር ድረስ በክልል ዋስትና ብድር የተመቻቸበት እድል አለ። ስለዚህ ዘላቄታ ያለው የምግብ ሰብል አቅርቦት እንዲኖር በእኛ በኩል ቅድመ ዝግጅት ያደረግንበት ሁኔታ አለ። ስለዚህ የማያቋርጥ ነው ብለን እንወስዳለን። የመንግስት ብር አለበት በራሱ ሀያ ሚሊዮን እኮ የሰጠው ለአባላት ብቻ ብሎ አይደለም፣ ለዝቅተኛ ነዋሪው ሲደመር ለመንግስት ሰራተኛው ብሎ ነው። ህብረት ስራም ደግሞ አንዳንድ አንድ ጊዜ እንደዚህ አይነት ችግሮች ሲፈጠሩ ለአባላት ብቻም አይደለም። ያ በተረጋጋ ሰዓት ሊሆን ይችላል። አባላት ብቻ የምታገለግለው ሙሉ በሙሉ ችግሩን ተቀርፈዋል ለማታ አይቻልም። በቻልነው መጠን ግን ህዝብን እናድን የሚል ስራ ተይዞ ስለሆነ የሚሰራው እኛ ሰው አንለይ። በ2017 ዓ.ም ተመረት ከአንድ ሚሊዮን ኩንታል በላይ የግብርና ምርት በህብረት ስራ ማህበራት ለመሰብሰብ መታቀዱን የገለጹት የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን የግብአትና ግብይት ዳይሬክተር አቶ አለም ዘውድ ስሜነ ናቸው። ባለፉት ስምንት ወራትም ወደ ስድስት መቶ ሺህ ኩንታል ምርት መሰብሰቡን ያነሱት ዳይሬክተሩም ቀጣይም ገበያ የማረጋጋት ስራው ተጠናክሮ ይቀጥላል ብለዋል። የስምንት ወር ቅዳችን ወደ ሰባት መቶ አርባ ሁለት ሺህ ኩንታል አካባቢ ነው። ከዚህ ውስጥ ወደ ስድስት መቶ ሺህ የሚጠጋው ኩንታል ሰብስበናል በእነዚህ ህብረት ስራ ማህበራት አማካኝነት ከሰበሰብ ነው 600 ሺህ ኩንታል ውስጥ 230 ሺህ ኩንታል አካባቢ በቀጥታ ከተማ አካባቢ ለሚገኙ ሸማች ማህበራቶች ከነዚህ ከምርት አቅራቢ ህብረት ስራ ማህበራቶች ምርት ተቀባይ ህብረት ስራ ማህበራት ወስደው በአጠረ የግቢት ሰንሰለት ገበያ ለማረጋጋት በሚያግዝ መንገድ ለተጠቃሚዎቹ እንዲያከፋፍል እየተደረገ ነው ያለው። አሁን ቀጣይ ክረምት ሲመጣ ምርት በስፋት ስለሚያስፈልግ በበቂ መጠን ህብረት ስራ ማህበራቶች ገበያን ለማረጋጋት በቂ ምርት መያዝ ስላለባቸው የክልሉ መንግስት እስከሚቀጥለው 2018 ህዳር 20 ድረስ ነው የበጀት ዋስትናውን የሰጠልን። ስለዚህ ተሻጋሪ ነው፣ ለሚቀጥለው በጀት ዓመት የሚሻገር ብድር ነው የፈቀደልን። ይህን ተጠቅመን በቂ ምርት በስቶክ ላይ እንይዛለን ብለን ነው የምናስበው። ዩኒዮኖችና ህብረት ስራ ማህበራት የግብርና ምርትን ከመሰብሰብ ባለፈም እሴት በመጨመር ገበያ የማረጋጋት ኃላፊነታቸውን አጠናክረው ሊቀጥሉበት ት የሚገባ ተግባር ነው።